ኤፍኤስአርፒ ያው ግብርና ላይ ካሉ ፕሮጀክቶች ራቦ ነው ማለት ብዙ የሚጋነን አይመስለኝም። ከኛም አንጻር ከሚሰጠን ድጋፍ አንጻርም ነው ይሄን ማነሳ። ኳራንቲን ወይም የኛ የግብርና ግባቶች ጥራት ቁጥጥርና ኳራንቲን ባለስልጣን የትኛውም አይነት የግብርና ግባቶች ሲገቡ ክሮስ አድርጎ እንዲያዝ ትልቅ አስተዋጽኦ ካለው ሰው አንዱ ነው። ይሄ ዋና ጥቅሙ ምንድን ነው? ምርትና ምርታማነትን ካሰብን ያው ጥራት ነው የምናነሳው። ጥራት ስንል ጥራቱን የጠበቀ ዘር አለን ወይም ወይ ነው። የዘር ምንጮችም ማወቅ ነው መለየት ነው። ከዛ በኋላ እንዲሰራጭ አርሶ አደራችን ጋር እንዲደርስ ማድረግ ነው። ይሄን ደግሞ ተቋሙ ብቻውን የሚሰራው ሳይሆን ተቀናይተን ምንሰራው ነው። በጀት ወደ ታች ነው የሚወርደው። እኛ በዚህ ዘርፍ ላይ ያሉትን ደግሞ የመለየት የማሳወቅ፣ የማገዝ፣ የመተባበር ኃላፊነትን ግዴታም ጭምር ይኖርብናል። እና ያንን እየተቀናጀን ከሄድን እየተግባባን ከሄድን ሁላችንም የተሻለ የዘር ምንጭም የዘር ምንጭ ኤሪያዎችንም ለይተን መስጠት የምንችልበት ኤሪያ ይኖራል። ምክንያቱም የዘር ህጉ ስታንዳርድ ነው እንደ ሀገር ስታንዳርድ የኢትዮጵያ የዘር ጥራ ቁጥጥር ስታንዳርድን ነው ይዘን የምንከተለው እና የት አካባቢ ላይ ምን አለ እኛ አካባቢ ላይ ምን አለ የሚልን ፖቴንሻል የለየንም፣ ስለሆነ በሁሉም አይነት አሁን በጀመርናቸው ክልል አቀፍ ኢኒሼቲቭዎች ላይ በሰላሳ አርባም ሰላሳ 30 አሁን በቅመማ ቅመሞችም እየሰራን ባለ ነው። የትኛው ፖቴንሻል ነው የሚለውን እየለየን ያለንበት ሂደት አለ ከፍላጎት አንጻር ችግር አሁን በዚህ አመት በስፋት በዚህ አመት አይደርስም

የዝናብ ችግር አለ። ዚህ አካባቢ እሱ ታሳይ ያደረገ ካለ በስተቀር ከዝግጅት አንጻር ወደ ማይ ችግር የሌለን ሆኖ ለመሳል ነው። አሪቲ ጉጓት በተመሳሳይ ለሁለት ሺ ጉጓት የተሰጠ ሁለት ሺ ጉጓት የተዘጋጀበት ሁኔታ አለ። በተከላይ የተዘጋጀ ነው። ቀድመንም ሪፖርት ያደረግንበት ሁኔታ አለ። ሮዝመሪ የተሰጠን አስር ሺ ነው እየጠበቅን ያለንበት ሁኔታ አለ። በቡናና ቅመማ ቅመም ዙሪያ ሁለት መሰረታዊ ነገሮች አሉ። ልማቱ ልማቱን የማስፋት ማሳን የማስፋት ስራ ነው። ሁለተኛው ደግሞ ግብይቱን የማሳለፍ ስራ ነው። ስለዚህ እነዚህ ደግሞ ሁለቱ እርስ በእርስ የሚተሳሰሩ ናቸው። ልማቱ ከሌለ ግብይቱን ማምጣት አንችልም፣ ያለ ግብይቱም ልማቱ አይፋጠንም ማለት ነው። ምክንያቱም ግብይቱን እየሳቡ ልማቱ የሚወጣው ማለት ነው። ስለዚህ በእነኚህ በሁለቱ ዙሪያ እንደ ክልል በጣም በርካታ ስራዎች ሰሩ ነው ያሉት። ለምሳሌ ከቡና ስንነሳ ቡና አሁን በክልላችን ወደ መቶ ሀምሳ አራት ሺህ ሄክታር አካባቢ ደርሰናል። መቶ ሀምሳ አራት ሺህ ሄክታር የቡና ማሳ ሸፍናለን ማለት ነው። ይሄ በግብይቱ እንዴት እየታጀበ ነው? እንዴት እየሄደ ነው? ከግብይት አኳያ የሚለው በራሱ መመለስ ያለበት ነው። ሁለተኛው በቅመማ ቅመም ዙሪያ ነው። ቅመማ ቅመም ቀላል ሽፋን ያለው አይደለም። በዚህ ክልል ውስጥ ሀገሪቱም ትልቁን ድርሻ የሚይዘው ቅመማ ቅመም ያለው እዚህ ክልል ውስጥ ነው። ወደ ስልሳ ስድስት ሺህ አካባቢ ሄክታር ቅመማ ቅመም ማሳ ተሸፍኖ ይገኛል በክልላችን ይሄ በጣም ሰፊ ነው። በመሰረታዊ አምስት የቅመማ ቅመም አይነቶች ይህንን ሽፋን የያዙ ናቸው። አንዱ ዝንጅብል ነው። ሁለተኛው በርበሬ ነው። ሶስተኛው ሮዝመሪ ነው። አራተኛው ኮሰረት ነው። አምስተኛው ሚጥሚጣ ነው። እነኚህ ትልቁን ሽፋን የያዙ ናቸው። ሌሎቹ የተወሰነ የተወሰነ ሽፋን አላቸው። ግን እነኚህ አምስቱ ትልቁ እስከ 60 ሄክታር የሚይዙት እነኚህ አምስቱ ቅመማ ቅመም ዓይነቶች ናቸው። ስድስቱ ሄክታር ብቻ ነው ስድስት ሺህ ሄክታር ብቻ ነው በተለያዩ የተሸፈነው ማለት ነው። ስለዚህ በጣም ከፍተኛ የሆነ የቅመማ ቅመም ምርት ያለበት ነው። ሮዝ በሬ ብንመለከት ከሀገሪቱ እስከ 60 ፐርሰንት ያለው እዚህ ነው ያለው። ዝንጅብል እስከ 60 ፐርሰንት ያለው እዚህ ነው ያለው። በርበሬ ከሰባ ፐርሰንት በላይ ያለው እዚህ ክልል ውስጥ ነው ያለው። ስለዚህ ከቅመማ ቅመም አንጻር አጠቃላይ ከሀገሪቱ ያለን የሽፋን ራሱ በጣም ከፍተኛውን ድርሻ ይገዛ። በፊት የቅመማ ቅመም ሰብሎች ሽፋን የግብይት ሽፋናቸው አነስተኛ ነበር። አሁን ግን በጣም በከፍተኛ ሁኔታ ሽፋናቸው እየጨመረ መጥተው ቡና ምንድን ነው? ቡና ለምሳሌ ዘንድሮ ወደ 200 200 አካባቢ ቶን ደርሳለን። ይሄ በማዕከላዊ ኢትዮጵያ ደረጃ በዚህ ደረጃ የሚጠበቅ አይደለም። ያው ሙሉ ፖቴንሻላችን አልተጠቀምነውም። ሙሉ ፖቴንሻላችን ብንጠቀም እስከ 5000 እስከ 10000 ሊወስደን የሚችል ፖቴንሻል አለ። በተለይ ጉራጌ አካባቢ ያለውን ፖቴንሻል ለግብይቱ ብንጠቀም በጣም በስፋት ወደ ዓለም ገበያ መሄድ እንችላለን። አሁን ለጊዜው የአካባቢ ገበያ በልጦ ሊሆን ይችላል፣ ግን እየገባን ስንሄድ ወደ ገበያ እየሄድን ስንሄድ አካባቢ ካለው ዋጋ በላይ መምጣት የምንችልበት ሁኔታ አለ ማለት ነው። ስለዚህ መጀመሪያ ለመግባት የተወሰነ ነገር ብዙ ልናደርግ እንችላለን። ስለዚህ በዛ መንገድ መሰራት ያለበት እንደሆነ ለማንሳት ነው። የዛሬው መድረክ ያው ለየት የሚያደርጉት ሁለት ነገሮች አሉት። አንደኛው ይህንን አሁን የዛሬው መድረክ የምናደርገው ለቡና የክልሉ ግብርና ቢሮ ከፍተኛ ትኩረት በመስጠት በኢኒሽቲቭ ደረጃ ተቀርጾ 250 በ120 በቁሳቁስም ቡናን ልክ እንደ 30 40 30 ፍራፍሬ በኢኒሽቲቭ ለመምራት ከፍተኛ ኮሚትመንት ተወስዶ የተገባበትና የመጀመሪያ ጊዜ ግምገማ የምናደርግበት መድረክ መሆኑን ይሄ ለየት ያደርገዋል። ሁለተኛው ከዚህ በፊት ትኩረት በስፋት ያልተሰጣቸው የቅመማቅመም ሰብሎችን በተለይ ሮዝመሪ አሬቴ እና ኮረሪማ ላይ በተለየ ሁኔታ በአስዋደር ደረጃ በኤቲሲ እንደዚሁም በችግኝ ጣቢያዎች እንደኚህ የቅመማቅመም አይነቶችን በማባዛት ለአስደሩ በማሰራጨት በዘርፉ በቅመማቅመም ላይ ከፍተኛ የሆነ ተጠቃሚነት ለማረጋገጥ እየተሰራ ያለው ሥራ ትኩረት ተሰጥቶ የተመራበት አመት በመሆኑ ይሄ ለየት ያደርገዋል ማለት ነው። ግብርና ምርት ብቻ ሳይሆን የተመረተውን ምርት ወደ ገበያ የማውጣትና የማርኬት ሊንኬጅ የመፍጠር ባሉ አዲሽን ስራዎችን በመስራት ሁለተሰቡ የሚጠቀሙበት ማህበራት የሚጠቀሙበት ሁኔታ ትኩረት ያደርጋል። ምርት ብቻ ሳይሆን ቢዮንድ ፕሮዳክሽን የሚባለውን ማለት ነው። እስከ መጨረሻው እስከ ኮንሰፕሽን ድረስ ያሉ ስራዎች በዚህንትን አድሬስ ይደረጋል ና ዋናው አቅም ግንባታ ነው። ያው የዛሬው መድረክ አንዱ የአቅም ግንባታ አቅም ግንባታ ስንል አንደኛ በአመለካከት ደረጃ ሶፍት እንደዚህ ትሬኒንጎች የምንሰጥበት አለ። ሁለተኛ ደግሞ አንዳንድ አቅም በፈቀደ መጠን ኢኪ የምናደርጋቸው ነገሮች አለ። ይህ ፕሮግራም እንደነገርኳቸው በአራት ዞኖች በአስር ወረዳዎች ሁለት መቶ ሰማኒያ ዘጠኝ ቀበሌዎች አንድ ነጥ አንድ ሚሊዮን አስተዋደሮች በዚህ ውስጥ ተጠቃሚ ናቸው። ሀምሳ አንድ ፐርሰንቱ ከዚህ ውስጥ ሴቶች ናቸው ፕሮግራሙ 2017 ቅድም እንዳነሳሁት የተለየቱበት በመስጠት ቡና ለእኛ አሁን ለኤፍ ኤስ አር ፒ አንዱ ባልቼን ኮሞዲቲ ነው። ስለዚህ ቡና ላይ ወደፊትም በስፋት ነው የምንሰራው። ያው ባለፈው ዓመት ፕሮግራሙ አዲስ ኤፍ ኤስ አር ፒ የጀመረበት ዓመት ስለነበረ ሰራተኛ በመቅጠር አንዳንድ ነገሮች በማጓላት የሚፈለገውን የሆን የስራ አሰራ ነ 2016 ላይ እንደዛ ሆኖ ግን በተለይ በበጀት ዓመት መጨረሻው አካባቢ ሰራተኛ በበቂ ሁኔታ በማሟላት ስራዎች ለመስራት ተሞክሯል እና በዘንድሮ ዓመት ግን ከቡና አንፃር ቅድም እንዳነሳውን በኢኒሽቲቭ መልክ በተለየ መንገድ ስራዎች የተጀመሩበት ሁኔታ አለ። አንዱ ይሄ 250 በመ20 በኩታ ገጠም የተባለው ስራ ነው እና ከዚህ አኳያ ምንድነው ፕሮግራሙ ይህንን ስራ ስድስት ነጥብ ሁለት ሚሊዮን ብር አካባቢ በወረዳዎች በጀት እድጋፍ አድርጓል። ፖሊባጎች እንዲገዙ እንደዚሁም ደግሞ ጥራታቸው ይጠበቀ ከዚህማ የሚመጡ ምርት ዘሮችን ለመግዛት ድጋፍ ተደርጓል። ወረዳው ደግሞ በራሱ አቅም በተመሳሳይ መንገድ የሚሰራው ነገር አለ ማለት ነው። አሁን እኛ በደገፍ ነው በዚህ በ82 ሚሊዮን 2018 ላይ ተመሳሳይ ስራ የሚሰራበት ነው። በዘንድሮ ዓመት ግን ወረዳዎች ባላቸው በጀት እኛ ችግኝ ጣቢያ አካባቢ ያሉ ነገሮችን ድጋፍ አድርገን ከፍተኛ ዝግጅት እየተደረገ ነው። 3.4 ሚሊዮን አካባቢ ችግኞች በየቦታው ተዘጋጅተዋል። በአሁኑ ሰዓት ያው የጉልጓር ክፋሉ እየተካሄደ አንዳንድ ቦታ ተተራ ስራዎች እየተፈጸሙ ነው ያሉት። ስለዚህ ከዚህ አኳያ ቡና ቁቴንሻል ያላቸውን ከዚህ አስር ወረዳዎች አምስቱ ተመርጠዋል። በቅመማ ቅመም አሁን በዚህ ዓመት ብቻ ወደ 12.4 ሚሊዮን አካባቢ ዶላር ማግኘት ተችሏል። በቅመማ ቅመም ይህን አብዛኛውን የያዘው በርበሬና ሮዝመሪ ነው። ስለዚህ በርበሬ ፕሮስ ተደርጎ ሄደ ሮዝመሪ እንደዚሁ ይሰራል ማለት ነው። ስለዚህ አሁን ጉራጌ አካባቢ ስልጤ አካባቢ በርበሬ በስፋት እየተሰራ ያለው መሥራ ጉራጌ ጨምሮ ማለት ነው። ስለዚህ እዚህ አካባቢ ያሉ ነገሮች ከቅመማ ቅመም አንፃር ትኩረት መሰጠት ይጠበቅበታል ማለት ነው። የበጣም ጠቃሚም ስለሚሆን ማለት ነው፣ ከፍተኛ ውጪ ምንዛር እያመጣ ያለበት ስለዚህ በቡናም በቅመማ ቅመምም ከሠራ አካባቢ መካሄድ ይችላል። አሁን ግን ቤዚካሊ እንደውም እነኛ አካባቢዎች የበለጠ ለሰብል ለሴሪያል ሰብል የበለጠ እነኛ አካባቢዎች ሰፋፊ ማሳ ብሎ ያላቸው ናቸው። ይሄ አካባቢ ግን የበዛ ደረጃ ሰፋፊ ማሳ ያለው አይደለም። አሁን ቡና እናስፋ ብንል መሬት አናገኝ፣ ቅመማ ቅመም እናስፋ ብንል መሬት አይኖር። ምክንያቱም በዛ ደረጃ መሬት ያለበት አካባቢ አለ። እንደውም አሁን ቡና እየሰፋ ያለው አሁን ዘንድሮ ወደ አስር ሺ ያቀደናል አስ ሺ ሄክታል አዲስ መሬት አለ ማለት አደለም። የሌላውም መሬት እየነጠቀ ነው ቡና እየሰፋ ያለው እንጂ አዲስ መሬት ስላለ ትንሽ መሬቶች ናቸው ያሉት። ያሉትን በተወሰነ አካባቢ ጉራጌ አካባቢ ያሉት በተወሰነ ምስራቅ ጉራጌ ያለ ከዛ ውጭ ክልላችን ላይ ዓላማ በተወሰነ መንገድ ይኖራ እንጂ ሰፊ መሬት ያለባቸው አካባቢዎች የሉ። ስለዚህ የምናሰፋው ከነባሩ ሰብል እየወሰድን ነው፣ ከእንሰት እየቀነስን፣ ከገብስ እየቀነስን፣ ከስንዴ እየቀነስን ነው የምናሰፋው። ይሄ ደግሞ ትክክለኛ ስትራቴጂ ነው። ምክንያቱም በትንሽ ቦታ ላይ ሰፊ ምርት ልናገኝበት የምንችል ሰፊ ኢኮኖሚክ ጠቀሜታ ባላቸው ነገሮች መቀየር በጣም ትክክለኛ ነው። በዚህ ዓመት በከፍተኛ ሁኔታ በአዛፍ እየተነቀለ ቅመማ ቅመምና ቡና እየተከለ ያለበት ሂደት ነው ያ ይሄ በጣም ትልቅ ስራ እየተሰራ እንደሆነ የሚያሳይ ይሄ ቡናና ቅመማ ቅመም የምንሰራበት ዛፍ የምናነሳበት ተጨማሪ ተጨማሪ የምናገኝበት የማሳሽፋን እንድናገኝ የሚጠቅመን ነው ስለዚህ በአዛፍንም ጭምር በማስወገድ ነው ማሳን እያሰፋን ነው እንጂ ተጨማሪ መሬት ያልታረሰ መሬት ስላለን አደበ ስለዚህ ይሄ ተጽናፎ መቀጠል ነው ያለነው ጥሩ ነገሮችን አፕሪሼት ለማድረግ ጥንካሬዎችን ለማስከተል ከዛ ባለፈ ደግሞ ጉድለቶች ካሉ እነኛን ነቅሰን አውጥተን ለይተን በቀሪ ጊዜያት በቀጣይ እስከሚሆን ባለ ጊዜ ውስጥ ርብርብ ለማድረግ፣ በዚህ በዋናነት ኦብጀክቲቭ ለማዕከላዊ ኢትዮጵያ የምናቀርበው ቡና ጥራቱን የጠበቀ ቡና ደረጃውን ከፍ ለማድረግ እንደ ማዕከላዊ ኢትዮጵያ በዚህ ረገድ ማለት ነው። ለማዕከላዊ ኢትዮጵያ ቡና ከማቅረብ አንፃር ለውጦች አሉ። በዘንድሮው ዓመት የተሻለ ነገር አለ። ከዛም ውስጥ በነበረው ግን በተለይ ደግሞ ክልል በነበርንበት ጊዜ እዚህ ግባ የሚባል አልነበረም። ይሄ አሁን ክልል ሆነን ከወጣን በኋላ ማዕከላዊ ኢትዮጵያ ራሱን አስችሎ ቡናና ቅመማ ቅመም ባለስልጣን ካረገ በኋላ ግን አበረታች ሆኑ እንትኖች እየቀረቡ ነው ያሉት በማብረቱ ለማዕከላዊ ገበያም በማቅረቡ ግን ይሄ ደግሞ በቂ አይደለም። በተለይ ከኛ አንፃር ቫሊቼን ኮሞዲቲ ነው ቡና በዚህ ስራ ላይ እስከ ኮንሰምሽን ድረስ ባሉት እንትኖች የሴሰን ሰነቱን ጠብቀን ማለት ነው። አሁን በርካታ አክተሮች አሉ ቡና ላይ። አምራቻ ሻሻቻ ሚድርማን ብንላቸው ግን ተዋናዮች አሉ። እና አሁን ዘባዶች ይሄን ተጠቃሚዎችን በሙሉ አድርሰ አድርገን መንሰራቸው ስራዎች አሉ። በዋናነት አቅማቸውን በመገንባት ማህበራት፣ ባለሀብቶች ነው የሚሽራው አምራቾች ማለት ነው። የምንሰራቸው ስራዎች እንዳሉ ይታወቃልና፣ ይሄን አሁን ያለንበትን ሁኔታ እንገመግም አለን። እስካሁን ምን ስራ ነው እየተሰራ ያለው በየወረዳው የሚለው ነገር ለሳምፕል አምስት ወረዳዎች አፈጻጸም ደግሞ እንገመግም አለን። ሌላ ማንሳት መፈለግ ነው፣ ሁለት ተቋማት አሉ። አንዱ የምግብ ማጠናከሪያ ፕሮግራም ይህ የምግብ ማጠናከሪያ ፕሮግራም ለዚህ በተለይ ለነኚህ ዞኖች ትልቅ አስተዋጽኦ እያደረገ ያለ ፕሮግራም ከዚህ ፕሮግራም ውጭ በሌሎች ነገሮችም ላይ በጣም ትልቅ ስራዎችን እየሰራ ያለ ነው። ስለዚህ አንዴ ሞራል ብስኩልኝ ደስ ይላል። ይሄ ኤፍ ኤስ አር ፒ በጣም በጣም በብዙ ቦታዎች ላይ ትልቅ እንቅስቃሴ ያደረገ ነው። ሮዝመሪ ኤፍ ኤስ አር ባይኖር ኖሮ እኛ ለውጭ ምንዛሬ ልናውል የምንችለው ይሆናል ብዬ አልገበት። ምክንያቱም ቀጥታ ኮሞዲቲ አይደለም፣ የዚህ ኮሞዲቲ አይደለም ግን መሬትን ኮንሰርቭ ከማድረግ ጋር ተያይዞ የሚሰራ ስራ ስለሆነ ያንን ተመልክቶ በሚሰራ ስራ ትልቅ አስተዋጽኦ ያደረግነው። ለምሳሌ ይሄ በወራቤ ዙሪያ አካባቢ ስልጤ ወረዳ ላይ እንደዚሁም ደግሞ እገር ወረዳ ላይ በስፋት እየተሰራ ነው ያለው በዚህ ዙሪያ ማለት ነው። ስለዚህ ይሄ ትልቅ አስተዋጽኦ እያደረገ ያለ ከመሆኑ ጋር አንድ ሊመሰገን የሚገባው ተቋም ነው ማለት ነው። ሁለተኛው የወንዶ ግብርና ምርምር ነው። የወንዶ ግብርና ምርምር በጣም ትልቅ አስተዋጽኦ ነው እያደረገልን ያለው ከዚህ ጋር በተያያዘ ማለት ነው። ምክንያቱም ይሄ ቴክኒካል በሆነ መንገድ ምን አይነት ዝርያዎች ናቸው መተከል ያለባቸው፣ ምን አይነት ቅመማ ቅመሞች ናቸው የዚህ ቦታ ላይ ሊውሉ የሚችሉት የሚለውን በብዙ መንገድ ጥረት እያደረገ በየጊዜው ደግሞ ከኛ ጋር አብረው እየሰራ እዚህ ለደረስንበት የወንዶ ግብርና ምርምር ትልቅ አስተዋጽኦ አለው። ይሄ በጣም ሊመሰገን የሚገባ ነው። ሌላ ደግሞ የማንረሳው የዚህ የኳራንቲን የራሳችን አካል ቢሆንም አብረን ያለን ቢሆንም ኳራንቲን ትልቅ አስተዋጽኦ አለው ለዚህ ለምን ኳራንቲን እያንዳንዱ የሚሰሩ ስራዎች ስራ ደረጃቸው ጠብቀዋል ተብሎ ዝርዝር አውጥቶ በእነኚህ ቦታዎች ላይ ቢገዛ ትክክለኛ ነው፣ በእነኚህ ቦታዎች ላይ ቢተከል ትክክለኛ ነው በሚል ዘርን የችግኝን ጥራት እንዲያረጋግጥ እየተደረገ እየተሰራ ስለሆነ አሁንም በመሀላችን አሉ። ለእነኚህ ለሶስት ተቋማት አንዴ በኋል ሰጦር ይነት። ስለዚህ እንደ አጠቃላይ እነኚህ የቡናና የቀማቀሙ ስራዎች እኛም ከድህነት ሊያወጡ እንደ ሀገርም ደግሞ ትልቅ ኢኮኖሚክ ጠቀሜታ ያላቸው ከመሆናቸው አንፃር ትኩረት አድርገን እዚህ አካባቢ ላይ መስራት በጣም ጠቃሚ መሆኑን በየትኛውም አግባብ ማረጋገጥ ይቻላል። ስለዚህ የምንሰጠውን ስልጠና ደግሞ የምንሰጠውንም የምናደርገውንም ውይይት ከዚህ አንፃር ነው ማየት ያለብን። ለሀገር ከሚያመጣው ጠቀሜታና አካባቢውን ከመቀየር አንፃር ያለውን ጠቀሜታ አይቶ ነው።